ውድ ቤተሰቦቻችን ዛሬ ብሬኪንግ ኒውስ ዓለምን ያጥለቀለቀው አንድ መረጃ አለ። መረጃውም አንድ ሴት ከጃፓን ቶኪዮ ተነስታ ወደ አሜሪካን አገር ትበራለች እና ወደ አሜሪካን አገር በራ ጄፍኪ ሮጀኖፍ ኬኔዲ ኤርፖርት አሜሪካን አገር እንደገባች ታርፋለች። ከዛ ይች ሴት እንደደረሰች ይሄ አሜሪካን ሀገር ነው ወይ? ትላለች። አዎ አሜሪካን ያረፍሽ፣ ምናምን ሲሏት ትደናገጣለች። ትደናገጥና ትወዛገባለች። ያኔ የኤርፖርት ሰራተኞች ፓስፖርቷን እያዩና ሲመረምሩት ህጋዊ ዶክመንት ነው ያላት። ፓስፖርቷም ኦሪጂናል ፓስፖርት ነው። ሁሉም ነገሯ ኦሪጂናል ነው ነገር ግን ዓለምን ያስገረመው አንድ ክስተት ፓስፖርቷ ላይ የተጻፈው ሀገር ዓለም ላይ የሌለ ሀገር ነው። ስሙ ተጠርቶም ማያውቅ ሀገር ዓለም ካርታ ላይም የሌለ ሀገር ነው። ፓስፖርቷ ሲታይ ቶሬንዛ ይላል። ዓለም ላይ ቶሬንዛ የሚባል ሀገር የለም። ከዛም በኋላ በመደናገጥ ያዩትና ሁሉም ነገር ኦሪጂናል ሲሆንባቸው እስኪ ተረጋጋ ብለው ለአራት ሰዓት ያክል አንድ ክላስ ውስጥ ወስደው ይቆልፉባታል እና በሰርቪለንስ ካሜራ ይዋታል። በዛ ካሜራ እየተከታተሏት እያለ ይቺ ሴት ከአራት ሰዓት ቆይታ በኋላ ትሰወራለች፣ ትጠፋለች። ክላሱን ከፍተው ቢያዩም የለችም። ከዛም በኋላ በመደናገጥ ምንድን ነው ያደረጉት? ምንም አድራሿ ሲጠፋባቸው ከተቆለፈ ክላስ ውስጥ ነው የጠፋችባቸው። እቺ ሴት የአሜሪካን መንግስት ጥያቄ ቶሬንዛ የሚባል ሀገር አለው ያለም ላይ ብሎ እና እቺ ሴት ያገኘም ያፋልጉኝ ማስታወቂያ ለጥፋሁን ላይ ይገኛል። ዓለም ጉድ እያለበት ያለ መረጃ ነው። እናንተስ ከየት መጣ ይሆን? ቶሬንዛ የት ያለች ሀገር ትሆን ብለው ያስባሉ? እናመሰግናለን።